ማን ፈለገው? እኔ ፈለኩት። ምን ነው? በደህና እንግዶች እየመጥቼ ነበረ። አልጋውን የሚያዩና ሌላ ማሰራት የሚፈልጉ ባለሀብቶች ናቸው። ኃይሉ የለም። አልጋውን አልተወልኝም? አልጋው ብሌን ጋር ነው ያለው። ብሌን የለችም አለች። ታዲያ ትጠሪልኝ፣ ልትልከኝ። የሚያምርሃል አረኔ፣ ለሥራ ጉዳይ ነው የመጣሁት። የኔ ቤት ለጸብም ጊዜ የለኝም። ነገረኛ ብለህ ሰደብከኝ። ሰደብከኝ ማለት እኮ ነው ያረኔ። ምን ቦታ በል ዞር በል ከበራፌ ላይ። እንዴት ያለ ነገር ነው? ዞር በል እኮ ነው እምልህ። ወደዚህ ቤት እንዳትጠጋ በሽማግሌ ታግደሃል። በህግ አምላክ ሂድልን። አረ ተይ ስለፈጠረች እንዴ፣ የኔና አንቺ ጠብ ይቆየን፣ ልጆቹ ይስሩበት። ከፍተኛ ገበያ ይዤ የመጣሁት ሰዎቹ አልጋውን ይዩና ይሄዱበት። ዳሩ አንተ ምን አጠፋህ? አስጠቂዎቹ እኮ የኔዎቹ ልጆች ናቸው። ብሌን አንቺ፣ ብሌን ቢል ያርግሽና፣ በይ ቶሎ ነይ፣ ያንን አልጋ በአልጋ ፕሮጀክት አምጪው። ምን ነው አናገርሲ? ምን ያስቅሃል? ጦጣዝ ያለ አልጋውን አይተሽዋል። ምን ያገባሃል? ቆንጆሮ አለኝ ኃይሉ ያላየውት ይምን አክርሱ ነው ባካችሁ። ማ ፈል ማን ይፈልግሻል? አልጋውን ላኪን የተባልሹው የሚያይነው የሚገዛ ሰው መጥቷል እያሉ ምን ታፈችብኛለሽ እንዴ? ስጦታ የተሰጠው እንደሆነ ነው ማን ይነካብሻል? ማለት እንደዚህ ያስፈጥጣል። ስጦታን ምንም አልፈልግም እ ደግሞ በቀኛው ብለሽ አልተነሳሽ። ስገድ የምን ነው? ገረታ ሰርግ መሆኑ ቀረ? ከፊቷ የሚጠብቃት ኦሆ፣ አልሰማሁም ለማለት ነው። የሰርግ ካርዱን ቶሎ ላኩልኛ፣ ወይ ተናግሮ ማናገር። አንቺ ይልቅ ተስማምቶሻል። ብቸኝነት እንዲህ ነው እንደሚያወፍረው። አረተ ለክፉም ለደጉም አብረው ሲሆኑ ነው የሚበጅ። ደግሞ ለኛ ሽማግሌ ይምጣ እስቲ። ዛሬም ቁጣሽ አልበረደልሽም? ባለምት ይዘውን ይዘህልኝ ሂድ። አረ ደሞ ወስዶ የለኝም። እዚሁ ከና ኃይሉና ባህሩ ጋር መስራቴ እኮ ነው። መጣ መጣ ማለት አይቀርም። ነው እንግዲህ ደህና ማለት ነው። እንትም ሁለተኛ ይሄንን አልጋ አይኔ እንዳያይ። ሰላሙ ለሻል በል። ደህና አይደለሽም ነው? ምን ነው ቁጣ ቁጣ ነው? እቆጣዬ ትደርሳለህ ብለህ። አባቴ በህይወት ቢኖር ኖሮ መቼ ማንም መቀለጃ ሆን ነበር። ምን ማለቷ ነው ግባና ጠይቃታ ማለት የፈለገችው እኔ ምን ይረባኛል ብለሽ ነው እኔ ድሮም እዚህ ቤት የምመጣው እሷን እያልኩ አይደለም ማንንም እያልክ ይሆን ይህንን እንግዲህ ከሰሞኑ መጣና እንጨዋወታለን እንዴ ምን ቀረኝ ብለህ ትመጣለህ የቀረኝንማ ታውቂዋለሽ ማን ማን ነው ስም ይቅርታ የኔ ወንድም ግድ የለም ገብርዬ በይኝ እንደ ልማድሽ ቁልምጫሽ ና ትግስት፣ አንተ ሆን ብለህ ክፉ ልታናግሬ ነው። አመጣ ይጫጣሁትና እደውላለሁ። ሞት ይደውልብህ። አንቺ ደግሞ እሱ አንድ ነገር በተናገረ ቁጥር ይሄ በር ዘግተሽ የምትነፈርቂውን ነገር ተይ። ማን የሚያዝንልሽ መሰለሽ? ወይም በእናት ነው ቀለል አይደል? ደሞ አልጋው መልሻል። የቱን አልጋ? ለሰርግ ስጦታ ይሰጣችሁ እንዴ? የት ነው የምትመልሹ? ቅድም ጋሽ ገብሬ ይመጣው ሰው ላይ ይፈልጋል ሲሉ ሰጠኋቸው። አይቶ ማየ ጋር አስቀምጣ ፈለስ ጋሽ ገብሬ መጡ። እማማ ምን አለች? ምን አውቃለሁ። በጣም የሚያሳዝነኝ ግን ምን እንደሆነ ታውቃለህ? የእናቴ እድል ነው ለኔ የሚደረሰው፣ የሁለታችንም ሰርግ መሰረዙ አይገር ሰርግ እጣ ክፍላችሁ አይደለም ማለት ነው። ያርባ ቀን እድሏችሁ ነው። ወንድ አይወጣልን ግባ ግባ፣ እንጂ እነ ብሌን የሉም እንዴ? አላዩአችሁ። እኔ ራሴ አሁን ገና ከውጭ መግባቴ ነው። ቶሎ አሳየኝና ሊድ ሰው ቀጥሬያለሁ። እቤት ግባ ታዲያ። ለብሌን እየሰጣት እንዴት አላሳየችም? አልተገናኘችም እንዴ ዛሬ? አግንጫት አለው ግን ሌላ ሌላ ነገር ስናወራ ስለአልጋው አላነሳችልኝም። ነው መጣውሽ? አሃ መጣል እንዴ? አሁን ከባ አልጋውን ለጠይው ላሳየው ነበር ብሌን አለች አለች ለምን መጣ ኃይሉ የነገረ መሰለኝ አልጋውን ለማየት ነው ማነኝ ብለህ ነው የምታስበው ግን አንተ ኃይሉ ራሱ ነው ካላየህ ብሎ ጎትቶ ያስገባኝ እረብ ላይ ስላደረግኸው ነው የማወራው እንዳትጀምረኝ እንዳትጀምረኝ በፈጠረ በተለይ ዛሬ ለመጣላት ምንም ፍላጎት የለኝም ለምንድን ነው ግን ሰርጉን የሰራ እስካሁን በሰርግ ለማግባት አቅም ስለሌለኝ ወላሂ አታብዛ የሰርጉ አጫቹ በሙሉ ውጪ ባሉ እህትና ወንድሞችን እንደተሸፈነ አውቃለሁ። የእኔ ገንዘብ አይደለም እሱ፣ ስለዚህ ላጠፋው አልችልም። ተወዳታለ ለመሆኑ? አንተ ከምትገምተው በላይ ሁልጊዜ ደስተኛ እንድትሆን እፈልጋለሁ። ታዲያ ለምን ታሰቃያታለ? ፍቅር ከጀመራት ጀምሮ አንድም ቀን ተደስታ አይቻት አላውቅም። ግራ እንደገባት ሁሌ በር ዘግታ እንዳለቀሰች ነው። አለምን በሚያስገርም ሰርግ ባገባት ደስተኛ የምትሆን ይመስላል? ለምን አትሆንም? ከሰርጋችን ማግስት ጀምሮ ግን ደስታዋ እንደጉም በሚጠፋ ያገባችው ሰው የኔ የሚለው ስራ፣ የፍላጎቷን የሚያደርግላት ገቢ እንደሌለው ስትረዳ ከልቧ ታዝናለች፣ እኔንም ትጠላኛለች። እሱን ጊዜ ነው የፈራሁት እንጂ ሰርግማ በጣም ቀላል ነው ለኔ። ይህንን ዛሬ ነው የምታውቀው? የተጨበጨበልት ቦዘኔ መሆንህን እሷም ታውቃለች፣ ሁሉም ያውቃል ባህሩ። እያወቀች አይደል እንደወደደች ልታገባህ ሲወሰደች ፈልከው መናገር ትችላለህ ባህሩ። እኔ ግን ሊሊያ ያዘዘኝ ነው የማደርገው። በነገራችን ላይ አንተን እዚህ ውስጥ ምንም እንደማያገባ ደጋግሜ ነግሬ ነበረ። እኔም እንደሚያገባኝ ደጋግሜ ነግሬ ያለ በእናትህ ወይም ሰው ትተህ አታውቅም። አንተን ግን ልተው አልችል። ከኔ ምንድን ነው የምትፈልገው? በተገናኘን ቁጥር እየተደባደበን መለያየት አለብን። ምን አሳሰበ? ከሁለት አንዳችን ስንሞት እንላቀቃለን። እያስፈራራህ ነው። አንተ የምትፈራ ነህ እንዴ? አቦ ተወኛ፣ ተወኝ እስቲ። ጠቢቡ ባሮ ምንድን ነው? ደህና አይደላችሁም? ምንድን ምንድን አለታል? ይሄ ምን እንደተፈጠረ ግልጽ አልሆነልኝም። እቤት ስገባ ብሌን ሰርጉ እንደተሰረዘና ያልጋ ስጡታችንን እንደማትቀበለው ነግራ መለሰች። ምን ነው ማለት? ሌላ ጊዜ አየዋለሁ። ቻው። ቆይ ቆይ እንጂ እንደዚህ በትንሹ ተጣጥፎ የተሰራው አልጋ ሲዘረጋ ሰው ያስተኛል፣ ነው የምትለይ። ያው ተመልከተው። ይሄ ነው ያኔ የነገርኳችሁ ያልጋ ሐሳብ፣ ሲሰራና ለአገልግሎት ሲዘጋጅ ይሄንን ይወስድ። ይሄን ማመን አልችልም፣ ባህሩን የሰራው በጣም ይገርማል። ለምን ይገርማል? ሁሉም ሰው እንዳንተ ቁጭ ብሎ የሚውል ይመስላል። ባህሩ፣ ምን ነው እንዴ? ምን ሆነ? እሺ፣ በኋላ ላናግረህ። ስላልጋው በጣም ተደስቻለሁ። ኳን ደስ አለህ። የተመኘኸውን ያለምከውን እውነት አድርገህ በማየቴ እኔም ተደስቻለሁ። ግን ሰርጋችሁ ለምን እንደቀረ አትነግረኝ? ባህሩ፣ ንገረኝ። ጠቢቡ ጠቢቡ፣ ቆየኝ እንዴ። ምን ሆኖ ነው ምን? ለምን ሄደ ብለ ነው የምጠይቀኝ? አረ፣ ስለ ሰርጉ መሰረዝ ይወራ እውነት ነው? ምን ተፈጠረ? ምንም። የሰርጉ ቀን እየቀረበ ሲመጣ ጠሚው የመደገሻ ብር እንደሌለው እየገባው መጣ። ከዛ ቶ በቃ አዎ በቃ የለየለት ጅል አግኝተ ይሄንን ታሪክ ብትነግረው እንኳን ሊያምንህ አይችልም። የሆነ እኔም ማላውቀውና ልትነግሩኝ ያልፈለጋችሁት አንድ ምስጢር መኖር አለበት። በነገራችን ላይ ማማ፣ የሰርጉን በሰረዝ ገና አልሰማችሁ? ምና ሳት ብሎ ሚስጥር አውጥተህ እጅ ላይ ራሷን ስታ እንዳትዘረበ ዋት ዘ ማተር ዊዝ ኤቨሪባዲ ምንም ቢሆን ታላቅህ ነኝ የምነግርህን ባትቀበል እንኳ መስማት የጨዋ ሰወግ ነበር ዝም ብለው እኮ ነው ማማጥፋ እንዴት ዝም ብዬ ነው የልጅህ እናት አይደለችም እስከ መቼ ተለያይታችሁ ትኖራላችሁ? ንዴቷ ሲበርድ ራሷ ትመጣለች አልኩት። ንዴቷ ይበርዳል እያልኩማ ባይ ባይ፣ ምንም የተለወጠ ነገር አላየም። ትልቅ ሰው ባለበት ሀገር ሰው ተጣልቶ ይቀራል? ለሕፃኗ ሳታስቡላትም። እኛ እኮ እንገናኛለን ተውተው፣ እንዳልጠላ ኃይሉ። ምንም ቢሆን እኮ የሰለጠኑት ሰዎች ሀገር ኖረሃል። ይቅር መባባል ሰላም መፍጠርን ካልተማራችሁ ምኑን የሰለጠናችሁት? እኔ አልተጣላሁትም። ብዙ ጊዜም ይቅርታ ጠይቂያት አለው። እሷ ነች ግልጽ አድርጋ አልፈልግህም፣ አትፈልገኝ ብላ የተለየች። እኔ ይሄን ብዬ ነው ሽማግሌ መላኪ። እሺ እኔ ደስ ይለኛል፣ ከተሳካላችሁ ይሞክሩ። ያጣላችሁ ያ አልጋ ባልጋ ፕሮጀክት አይደለም። ያጣላችሁ ያ አልጋ ባልጋ ፕሮጀክት አይደለም። ያለ ነገር ሙጭጭ እንዳላልክበት አይታ እንድታምን ብዬ አልጋውን በሽማግሌዎቹ አስዤ ልኬላታለሁ። ምን ምን እንደምትል እንሰማለን እንግዲህ ምን አሉኝ? አሁን አልጋው ቤት የለም። እናስ? ወይኔ ወይኔ! ምን አለ ቀደም ብለው ቢነግሩኝ ጋሽ ገብሬ። ሌሎች ባለሀብቶችን ለማሳየት እየመጡ እንደሆነ ደውለው ነግረው ነበር። መንገድ ላይ ናቸው እኮ። ምንድነው የምላቸው? ወይ ነው ይሄን ነገር በዛ አድርጋችሁ ስሩታ። አንድ ይዞ የምን አይን አይኑ ማየት ነው። ገንዘብ ሲኖር አይደል እንዴ? ልብ ካለ ገንዘብ ከየት ይጠፋል? ከየት ይመጣል? ራሱ ይመጣል። ምን አስጨነቀ? ሰዎቹ ሰውቹ ምን እንደምላቸው ነው የጨነቀኝ። የምጡ ቡና ጠጥተው ይሄዳሉ። ዳና አድርጋ ጫውቼ ልክላለሁ። ከልብህ ነው ጠብህ? አዎ ቆርጫለሁ። እናንተ ካሁን በኋላ መጣላት ያለብን አይመስለኝም። አንተን ማመን ይከብዳል። ሞክር። ኃይሉን አናግረዋል ከእሱ ጋር ጨርሼ ነው ከአንተ ጋር ብቅ። የሚያንዳው ሌላከ ምን አለ? ውሳኔ ተጠራጥሮታል ብዙ ሰዎችን የሚያሳዝን ይሆናል ብሎ እንዳስብበት ደጋግሞ አሳስበን። እኔን ያዘነችው እኔም የእሷን እምባይቼ የተጋጨ ነው እኮ። ሰርጉን እተወዋለሁ ማለት ነው አሁን። እንዴት ልደግፈ ይችላል? ለምን ሰርጉ ይቅር እንዳልኩ ያስረዳሁ መሰለኝ። ቢሆን በጣም ከባድ ውሳኔ ነው። አንተ ደግሞ እንደዚህ ታስባለህ ብዬ ገምቼም አላውቅ ነምን ቤተሰቦችስ ምን ይላሉ ያሉት የላኩልኝ ገንዘብ ሰርጌን ደግሼ አሞራ ቀልብበት እሰራበታለሁ ሰርቼ ለእያንዳንዳቸው ገንዘባቸው ልመልሳለ አበደሩኝ እንጂ አልሰጡኝም? ለምን ይከፋቸው በጣም ከባድ ነው ሌላ ገቢ እንደሌለኝ ይገባ በመንገድ ላይ ያለ ልጅ እንዳለን እያቡ እጄ የገባውን ገንዘብ ዝም ብዬ አልበት ነው ስራ ልንቀሳቀስበት ነው ይህን መረዳት ምን ያቀፋል ሀሳብህን ደግፋለሁ በውሳኔም ተደንቄአለሁ እስከ ዛሬ አሳንሼ ስላየሁም በጣም ይቅርታል። አብሮ በመስራቱ ጉዳይ ግን ከኃይሉ ጋር በድጋሚ ቁጭ ብለን እናውራበት ብዙ መነጋገር ምን ያስፈልጋል ሀሳቤ ግልጽ ነው እጄ ላይ ብር አለ ተጨማሪ አልጋዎች እንዲሰሩ ገንዘቤን ላዋጣ አብረን እንስራ ነው የምለው ገንዘብ ያለው ባለሀብት እየፈለጋችሁ እንደሆነ አውቃለሁ የእኔን ለመቀበል ለምን እንዳልፈልጋችሁ አልገባኝም። እኔ በበኩሌ ተስማምቻለሁ። ሌላ ደግሞ ባህሩ አልጋዎቹ ስሰራ ረዳቶኝ የሆነ የእጅ ሙያ እንድታስተምረኝ ይፈልጋለሁ። አንተ የመስራት ፍላጎት ይኑር እንጂ እኔ ለወዳጅ ብቻ እዛ በኋላ ብሌንም እንደምትፈልገው እንደሚያስደስታት ሰርጌ ያገባታለሁ። ጥሩ ላስረዳት እሞክራለሁ። አውቃታለሁ